ሰላም ጠና ስጥልኝ። እንዴት ናችሁ? ሁዴ ቻናል የተካታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ የብርዝም እንዲሁም ደግሞ የኬኔቶም ጣዕም ያለው የሚጣፍጥ ቆንጆ መጠጥ ይዤላችሁ መጥቼ፣ ያለው ቀላል አሰራር ነው። እንደ አማራጭ እንዲሆናችሁ ብዬ ዛሬ በዚህ መልኩ ደግሞ ሰርቼዋለሁ። ትወዱታላችሁ ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ ሊደርስ ማለት ነው። እንደዚህ የሚጣፍጥ መጠጥ እንግዲህ ዛሬ አብረን እንሰራለን። ትወዱታላችሁ። እዚህ ጋር ግማሽ ኪሎ ነጩን የ ቢራ ገብስ ነው መሰለኝ የሚባለው እኛ ሀገር እና ፍሬ ያለው ማለት ነው ውስጡ በደንብ እንትን ያለው ነው። ከጥቁሩ ገብስ ወጣ ብዬ ደግሞ ዛሬ ነጣ ያለውን ደግሞ ገብስን ይዤ የመጣሁት መጠጡ ምንሰራው ነጣ እንዲል ፈልጌ ማለት ነው። አሁን እሱን ለቅሜ ስላመጣሁት እዚህ ጋር በምጣል አድርገን እንቆላዋለን። ብዙ በጣም እርር ሳናደርግ የምግብነቱንም የእህልነት ይዞታውንም ሳይጨርስ አድርገ ነው ዛሬ ደግሞ የምንሰራው። በጣም ነው የሚጣፍጠው። ትወዱታላችሁም ብዬ አስባለሁ። እኔ በምጣድ ቆላሁት እንጂ በመጥበሻ መቁላት ትችላላችሁ። በፒዛ መጋገሪያው መቁላት ትችላላችሁ። በምትፈልጉት መቆላት ይችላል። ያው እጃችን ሳያርፍ ያው እኩል እንዲሆንልን እና ጣዕሙንም ደግሞ በኋላ ላይ ቆንጆ እንዲያደርግልን እንደዚህ እያደረግን እንቆለዋለን። ያው እንደዚህ የሁላችሁ ሲቆላ ቆንጆ ይሆናልና ከዚህ ትንሽ ነው አሁን ገባ የማደርገው እንጂ ያው በኋላ ላይም ስለምንቀቅለው በደንብ ሆኖ ከውስጡ እንዲወጣልን ማለት ነው። ይኸው አሁን እዚህ ጋር እያወጣሁት ነው። እኔ በጣም እድር አላደረግኩትም። ነጩንም ደግሞ የጠቀምኩት ደግሞ ከለሩም እንዲያምርና ትንሽ ደግሞ ከጥቁሩ ወጣ እንድንል ብዬ ነው። ያው እዚህ ጋር አሁን አምስት ሊትር ውሃ ነው እዚህ ጋር የጣድኩት በትልቅ ብረት ድስት ማለት ነው። አሁን እሱ ውስጥ ደግሞ ይኸው ግማሽ ሊትሩን እንትኑን ጨመርኩት ማለት ነው። ገብሱን የቆላ ነውን። ትኩሱን የጨመርኩት ውሃውንም እያፈላሁት ነበረ። በጣም አልተንተከተከም እንጂ በደንብ ፈልቷል ውሃው። አሁን ከድነን እናንተከትከዋለን። ይኸው አሁን እያንተከተኩት ነው። በጣም ቆንጆ ሆኖ መንተክተክ አለበት። የምግቡን በደንብ ከውስጥ ያለው እንትኑን እንዲዞት እንዲወጣ ማለት ነው። ያው እኔ እንግዲህ በመሀል በመሀልም እየከፈትኩ እየነካካሁት በደንብ ምንድነው እንትን እስከሚል ድረስ በደንብ ክፍትፍት እስከሚል ድረስ ማለት ነው። ገብሱ እንደሱ ሲሆን ጣሙን በጣም ቆንጆ ነው የሚሆነው። ይው እንደዚህ ቆንጆ ሆኖ ተንተክትኮልናል። ከለሩ ራሱ ይወላችሁ ቆንጆ ነው፣ ይሆነልን። አሁን እዚ ጋር የማደርገበትን እቃ አምጥቻለሁ። እሱ ላይ ግማሽ ኪሎ የጠጅ ማር የሚባለውን ነው ያመጣሁት። የብርዝ ሌላ አይነት ማር አይደለም፣ የጠጁ ማር ነው። ለዚህ ነው ቢጫ የሆነው። ግማሽ ኪሎውን ነው እና ግማሽ ኪሎውንም ጨምረዋለሁ። ከዛ ከራሱ እየቀነስኩኝ በ ጭልፋ እንደዚህ ጨመርኩበት። ከአንተ ከተክ ነው ከገብሱ ማለት ነው። ይኸው እንደዚህ አድርጌ ጨምሬዋለው። አሁን እዚህ ጋር በንጹ እንደዚህ በእንጨት ማማሰያ ነገር በንጹ ነው ወጥ በምንሰራበት አይደለም። እና እንደዚህ አድርገን በደንብ አድርገን እናዋህደዋለን። ይኸው እንደዚህ አድርጌ አዋህጀዋለሁ እዚህ ጋ ግማሽ የሻይ ሲኒ ስኳር ጨምሬበታለሁ። ስኳሩን የጨመርኩት እንዲያፋላው ነው ቆንጆ ያደርገዋልና እንዲፈላይ እንዲፈላ ያግዘዋልና ለዛ ነው ስኳሩን የጨመርኩት። ግማሽ የሻይ ሲኒ ከጨመራችሁበት በቂ ነው። ከዛ እዚህ ጋ ማጥለ ያደረግኩኝና እዚህ ጋ ሁሌ የሚጠቀምበትን ነጭ ጨርቅ አደረግኩኝ። ከዛ እንደዚህ አድርገን ቀስ እያልን እንገለብጠዋለን ማለት ነው። ይውላችሁ ከለሩ በጣም ነው የሚያምረው። ያው እንደዚህ አድርጌ ጨምሬዋለሁ። በደንብ አድርጌ እያዋሃድኩት ነው። ያው ማሩና ስኳሩ ከስር ስላለ አንድ ላይ በደንብ እንዲብላላ ማለት ነው። ያው እንደዚህ አርጌ አዋህጀዋለሁ። ከለሩ ራሱ ይወላችሁ በጣም ነው የሚያምረው። ከዛ ነው ቀረፋ፣ የተወሰነ ቀረፋ። ያው ትኩስም ነው እንትኑ ራሱ ብዙ አልበረደም፣ እና ቀረፋን የተጠቀምኩት። ሌላ አይነት የምትፈልጉት አይነት ፍሌቨር እናንተ መጠቀም ትችላላችሁ። አሁን ከድኘ አስቀምጬው የምንገናኘው እንግዲህ በሶስተኛው ቀን ነው ይወላችሁ፣ እንደዚህ ነው። በደንብ ነው የተንተከተከውና ከውስጡ ራሱ ይወላችሁ፣ እህሉ በደንብ ወጥቷል። እሱን ላሳያችሁ ብዬ ነው እዚህ ጋ አሁን ያሳየኋችሁ። በደንብ አንተክትኩት ልላችሁ ብዬ ነው። ይኸው እኔ በሶስተኛው ቀን ተመልሻለሁ። እቃውን እንደውም ቀይሬዋለሁ። እቃው ያንሰዋል ብዬ ፈርቼ ድንገት እቃው እንዳይተረትርብኝ በሶስተኛው ቀን ይወላችሁ፣ እንደዚህ ሆኖልናል። ከዚህ በላይ ራሱ ብታስቀምጡት ውጪ ምንም አይሆንም ግን ጠንከር እንዳይልባችሁ አንድ ከአራት ከአምስት ቀን በኋላ ፍሪጅ ውስጥ ብትከቱት ቆንጆ ነው። አሁን እዚ ጋር በማረግበት እቃ ላይ ማጥለያ እንደዚህ ወንፊት አምጥቼ ያንኑ ጨርቅ መችታ ነው ያደረግኩበትን ጨርቁን አምጥቼ አሁን እሱ ላይ ቀስ እያለን የማሩም ሰፈፍ ሌላም ነገር እንዳይገባበት እና እዚ ጋር እንደዚህ አድርገን እናጠለዋለን። የሁላችሁ ከለሩ ራሱ በጣም ነው የሚያምረው። ምግብነቱንም አላጣም እና በጣም ይጣፍጣል። ከዚህ በላይ ደግሞ ሲፈላ ደግሞ የሚፈላ የሚወድ ሰው ከዚህ በላይ አፍልቶ መጠቀም ይችላል። እንዲፈላ በደንብ አስቀምጦት ማለት ነው፣ ውጪ ላይ እኔ ምንም እርሾ ምንም አልጠቀምኩም ስኳሩንና እንዲሁም ደግሞ ማሩን ብቻ ነው። ስኳሩን በጣም ትንሽ ነው። ይኸው እንደዚህ አድርጌ ቀድቼዋለሁ። ሌላውን ከድኛ አስቀምጬ እዚህ ጋር ደግሞ ቀድቼ ያሳያችኋለሁ። በጣም ነው የሚጣፍጠው በእውነት። ለበዓል ደግሞ እንደዚህ አድርጋችሁ ሌላ ጊዜም እንደዚህ አርጋችሁ ብትሰሩት ትወዱታላችሁ። በጥቁሩ ብቻ አይደለም ገብስ የሚሰራው በነጮም ስንሰራው እንደዚህ ቆንጆ ነው የሚሆነው። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። ይሁላችሁ። ልዩ ነው በጣም እና ቆንጆ ነው የፈላው። እናንተም እንግዲህ ሰርታችሁ ተገልገሉ። መልካም በዓል እላለሁ እንግዲህ በዚያው አጋጣሚ ደግሞ እስከ በዓል ሌላ ቪዲዮ ካለቀኩኝ መልካም በዓል ብያለሁ። ሰርታችሁ ሞክሩት። እንግዲህ ስራዬ ከተመቻችሁ ላይክ አርጋችሁ ብትደግፉኝ ደስ ይለኛል። ስለ ሁሉም አመሰግናለሁ። በእናንተ ጥረት ደግሞ ሁለት መቶ ሺንም አልፍ ያለው በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው